ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከሀገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ አብራችሁን ቆዩ በቅድሚያም ርዕሶቹን እንሆ ብልፅግና ያጠመደው ፈንጂ በራሱ ላይ ፈነዳበት የቴሌቪዥን ሰራተኞቹም እንዲፈቱ ፍርድ ቤቱ ትእዛዝ ሰጠ ለኦሮሚያ ምርጥ ዘር ለአማራ ደግሞ ቦምብ እየተላከ መሆኑ ተገለጠ የትጥቅ ትግሉን ተቀላቀሉ ከፍተኛው ባለስልጣን። ህወሓት አደራዳሪዎችን ወቀሰ። ፕሬዚዳንቱ በአደባባይ ተመቱ። የሱዳን ክስ ውድቅ ተደረገ። ጅቡቲም የታጁራን ወደብ ለሳውዲ መስጠቷ ታወቀ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የአማራ ፋኖ በጎጃም የአዲስ አለማየው ሰባተኛ ክፍለ ጦር ሁሉም ብርጌዶች ከፍተኛ ውጊያ ላይ መክረማቸውና ትላልቅ ድሎች መጎናጸፋቸውም ተገለጠ። ጠላት በቀጠናው ከፍተኛ ኃይል በከባድ መሳሪያ ጋር ያሰማራ ሲሆን ንምልባሉ ፋኖ መውጫ መግቢያ ሲያሳጣው መክረሙ ነው የተገለጠው። አወበል መብረቁ ብርጌድ ሉማሜ ላይ ተዋግቷል። ተድላዋሉ ብርጌድ የጎራ እና የምስትና ላይ ተዋግቷል። የቦቅላ አባይ ብርጌድ ጥቁር አንበሳ እና ተ ላጓሎ ብርጌድ አምበር ላይ ተዋጉ ሲሆን የባሶ ሊበኑ አበርጂቲ ብርጌድ ከርከርና የላም ገጂ ላይ ጠላት ቁም ስቅሉን ሲያሳዩት መዋላቸው ነው የታወቀው። ፋኖቹ ትግላቸውን አጠናክረው የቀጠሉበት ይህ ታላቅ ውጊያ በርካታ ድሎች መጎናጸፋቸውን ተገለጸው። በተለይም በቁም ስቅል ላይ ሲያውለው የከረመውን የመከላከያ ኃይል፣ በዘፈቀደ የሚተኩሰውን የአብይ ሰራዊትን ከሁለት በላይ መድፍ የተኮሰ ሲሆን የማህበረሰቡን በግ፣ ፈረስና የቀንድ ከብቶችም የገደለ ሲሆን የንጹሐን ቤት ማፍረሱም ነው የታወቀው። የጠላት ኃይል ቢኤም ዙ 23 መድፍና ሌሎች ከባድ መሳሪያዎችም ከየትና በማንቀሳቀስ ሲጠቀም ቢውልም ፋኖ ለቁጥር የሚያዳግት አስከሬና ቁስለኛ አሸክሞት እንዲሄድ አስገድዶታል። በነበረው ውጊያ ከፍተኛ የጠላት ኃይል እና መሐንዲሶች በዘሪሁን ሙሉ በሙሉ መደምሰሳቸውም ታውቋል። ይህ ውጊያ ከመቶ አለቃ አበበ ሰው መሆን የአፋጎ ዘመቻ መምሪያና የመቶ አለቃ ገረመው አጋሬ አበጀ ብለው የሀዲስ ዓለማየሁ ሰባተኛ ክፍለ ጦር ዋና አዛዥ በበላይነት መርተውታል። እንደ ህዝብ ግንኙነቱ ፋኖ መምህር እንደ ሰው ታምሮ እንደገለጸው ከሆነ ትልልቅ ጀብዶችን የፈጸሙት የአማራ ጀግኖች አሁንም ወደፊት ትግላቸውን አጠናክረው እየቀጠሉ መሆኑ ነው የተገለጸው። ወደፊት እንቀጥላለን ወደኋላ የምንለው አንዳችም ነገር የለም፣ ሲሉ ገልጸዋል። ፋኖዎቹም ይህ በእንዴ እንዳንድን ብልጽግና ያጠመደው ፈንጅ ራሱ ላይ መፈንዳቱ ተገለጠ። በተሌላ ማህበረሰቡና መምህራንን ሰብስቦ የውሸት ናዳውን ሲነዛ ፋኖ ያወደመው ተቋም እያለ ራሱ ያወደመውን ቪዲዮ ሲያሳይ መቆየቱ ነው የተገለጸው። ይሁን እንጂ ህዝቡ አስተያየት ሲወርድ ከወርቁ የተሌለ ህዝብ ፈንጅ እየሆነ ምላሽ ነው የሰጣቸው። በራሳቸው ላይ አፈንድተውባቸዋል። ይህንን የውሸት መልክታቸውን በተለይም ፋኖ የወደሙ ተቋማት የምትሉት ፋኖ ድሮን፣ መድፍ፣ ሞርተር ወይስ አርፒጅ ያለው ይህን ሁሉ ተቋም አወደመ የምትሉት በእናንተ ውር ድንብርነት በሚመራው ከባድ መሳሪያ እንጂ ሲሉ ጠይቀዋቸዋል። በተጨማሪም ፋኖ ቀረጻ ይቀርጻል ትላላችሁ፣ እናንተስ የምትቀርጹት ወጉን መንግስት የሚል ስም ይዛችሁ ነው አይደለም ቀል ይዟችሁ ነው ወይስ ደሞዝ ቸግሯችሁ? የመንግስትን ካዝና በተከታታይ ጦርነት ውስጥ እያወደማችሁት የምትገኙት ፋኖች መልሰውላችሁ የምትሉትን እንዲህ እንደምታሳዩት ቀላል አይደለም። በተለይም ከባድ ተማሪዎች ላይ የተወሰደው እርምጃ የሚታወቅ ነው። አሁን ፋኖን ዝርዝራቸውን ግለጹልንና እኛም እነሱን እንዲመጡ እንነግራቸዋለን። ፋኖ እኮ አንድ ወይ ሁለት ሰው አይደለም በሚሊየን የሚቆጠረው የአማራ ህዝብ መሆኑን ዝንግታችሁ ነው። እንዲመለሱ የምት ጥያቄ ያነሳችሁ ብለዋቸዋል። በደሞዝ አታንገራግሩን። ከዚህ በኋላ ማንም ሆነን መኖር እንችላለን። እኛ የተቸገርነው ብንቸግርም፣ ህልውናችንን ማንም የሚሸጥ የለም። ይህን ልታውቁት ይገባል ሲሉም ገልጸውላቸዋል። ጽንፈኛው ብልፅግና እንጂ ፋኖች ተገፍተው የወጡ የህዝብ ልጆች ናቸው። ፋኖ ብላችሁ ጥሩ በማለት በግድ የሰበሰቧቸው ወዳደር ካድሬዎች፣ ዙፋን አስጠባቂዎች፣ ደንቆሮ ሰራዊት አዋርደው ወጥተዋል ሲሉ ነው የንስር አማራዎች በግልጽ በአካባቢው ያለውን መረጃ ካፈሉት በተለይም በአማራ በኩል ከዚህ በኋላ ወደኋላ የማይመለስ ጠንካራ ኃይል እንዳለም ነው የተገለጸው ህዝቡን ለማታለል የተለያዩ መረጃዎችን እየሰበሰቡ የፎቶና የቪዲዮ ምስል ቢያቀናብሩም ዶክመንተሪ ቢሰሩም ህዝቡ ግን በፍጹም የምንቀበለው አይደለም ብሎ ያጠመዱትን ፈንጂ በራሳቸው ላይ አፈንዶቶባቸው ጥለዋቸው መውጣታቸው ታውቋል በአንድ ነገር በመቀላቀል የተፈጨ በርበሬ ጉዳት ማድረሱ ታወቀ። በቁጥጥር ስር አለ። በባህር ዳር ከተማ አስተዳደር ዳግማዊ ምንሊክ ክፍለ ከተማ ነው። በበርበሬ ምርት ላይ አፈር፣ ኦቾሎኒ፣ ነፋሻማ ቆሻሻ ነገሮችን የክክ ንፋሾችን የባህር ዛፍ ቅጠላ ቅጠሎችን በመፍጨት ነው እያቀረቡ ህብረተሰቡ ላይ ጉዳት ሲያደርሱ የተደረሰባቸው። በተለይም የባህር ዛፍ ቅጠል ቀላቅሎ በመፍጨት ለተለያዩ ቦታዎች አሽጎ ሲያቀርብ የነበረ የሽርክና ማህበር በህብረተሰቡ ጥቆማ ነው በፖሊስ ቁጥጥር ስር ሊውል መቻሉ የተገለጸው። እንደ ባህር ዳር ከተማ ኮሚኒኬሽን ገለጻ ከሆነ ህብረተሰቡ ጥንቃቄ እንዲያደርግ፣ እንደነዚህ አይነት አጨራራቾች በተደጋጋሚ ጊዜያቶች ህዝቡን የሚጎዱ ነገሮች እየሰሩ በድብቅ የሚሸጡት ነገር አሁንም በህብረተሰቡ ጥቆማ የደረሰውን እርምጃ ወስደናል፣ ወደፊትም አጠንክረን እንቀጥላለን ሲሉ ገልጸዋል። በተለይ ማህበረሰቡ ከፖሊስ ጋር በመተባበር አስፈላጊውን በመረጃ በመስጠት መታደግ እንደሚገባውም አክሎ ገልጠዋል። በሽብር ወንጀል ጉዳይ ተጠርጥረው በእስር ላይ የሚገኙ አራት የኤቢሲ ቴሌቪዥን ጣቢያ ሰራተኞች ዋስትና በማስያዝ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ትዕዛዝ መስጠቱ ታወቀ። ሁለት የጣቢያው ሰራተኞችን ጨምሮ 16 ተጠርጣሪዎች ላይ ክስ መስረቱ የፌዴራል አቃቤ ህግ ለፍርድ ቤቱ አስታውቋል። አሁን በታዘዘው ትዕዛዝ መሰረት እንዲፈቱ ውሳኔውን አስተላልፏል። ትምህርት ሚኒስቴር እርምጃ እወስዳለሁ ሲል ገለጠ። በተከታታይ ሶስት ጊዜያቶች በተመራቂ ተማሪዎች የመውጫ ፈተና ከአምስት በመቶ በታች ውጤት በሚያስመዘግቡ የዩኒቨርሲቲ ተማሪዎች ላይ እርምጃ እወስዳለሁ ሲል ገልጠዋል። ይህ የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ ጋር በተወያዩበት ወቅት ነው። ይህ ማስጠንቀቂያ የተሰጣቸው በትምህርት ሚኒስቴር በኩል የትምህርት ሚኒስቴር ፕራኑ ፕሮፌሰር ብርሃኑ ነጋ በተከታታይ ለሶስት ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከአምስት በመቶ በታች የሚያስመዘግቡ ዩኒቨርሲቲ በትምህርት ስልጠና ባለስልጣን በኩል እርምጃ እንደሚወሰድ ነው ያመለከተው። ትምህርት ሚኒስቴር ጉዳዩን እየተከታተለ እያጣራ በዩኒቨርሲቲ አመራሮችና በብቃት ችሎታቸው ማለት ላይ ያደረገው ጥንቃቄ የተሞላ ስራዎች ወደፊት ይቀጥላሉ፣ ሲል ገልጠዋል። በተጨማሪም የዩኒቨርሲቲ አመራሮች በብቃት በችሎታ እንዲመደቡ እየተደረገ መሆኑን አንስተው አሰራራቸውን ለማመዘን የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ እንዳለም አክለው ገልጠዋል። የኦሮሚያ ክልል ለኦሮሞ ገበሬዎች ምርጥ ዘር ላከ፣ ለአማራ ክልል በተቃራኒው ቦምብ ነው ሲልክ እየከረመው አሉ በርካቶቹም ኢትዮጵያኖች በሚፈጽመው በአንድ ሀገር ውስጥ በሚደረገው ልዩነቶች ትክክል ያልሆኑ ተግባሮች እየተፈጸሙ የሚቀጠልበት ጉዳይ አይኖርም ብለዋል። በተለይም በኦሮሚያ ክልል ለ2017/18 ምርት ዘመን ከ750 ሺህ ኩንታል በላይ ምርጥ ዘር ለአርሶ አደሮቹ እየተከፋፈለ መሆኑን ነው የክልሉ ቢሮ ያሳወቀው በቢሮ የግብርና ግብአት አቅርቦት ዳይሬክተር አቶ ታከለ ቁራ ኒንዶይ ለፋና እንደገለጹት ከሆነ ምርትና ምርታማነትን ለመጨመር የግብርና ግብአት አቅርቦት በተገቢ ሁኔታ ማሳለጥ ይገባል። በመኸርም እርሻ ለአርሶ አደሩ የሚያስፈልግ ነው ሲል ነው የገለጠው። ይሁን እንጂ ለኦሮሚያ ክልል በዚህ ሁኔታ ምርጥ ዘር ሲላክ ለአማራ ክልል ግን ድሮንና ቦምብ መላኩ ምን ማለት ነው ይላሉ ብዙዎቹ በአንድ ሀገር ውስጥ የሚመራ ህግና ህገ መንግስት ላይ እሰራለሁ የሚል አካል እንዴት እንዲህ አይነት ልዩነቶችን ይፈጥራል? አማራ ገበሬ የሚበላውና የሚጠጣው አጥቶ ስቃይና ችግር ባለበት በዚህ ሰዓት እየተላከለት ያለው እኮ ቦምብ ነው ሲሉም ተችተውታል። የመንግስት አሰራር በአስቸኳይ እርምጃ ተወስዶ እስካልተስተካከለ ድረስ ህዝቡ አሁንም በረሃብ እንደሚያልቅ ምንም ጥርጥር የለውም ሲሉ የመንግስትን አሰራር አጣጥለውታል። የትግራይ ልማት ማህበር ጉባኤ በውዝግብ ሲቋረጥ በምርጫው እንደገና እንዲካሄድ ትእዛዝ ሰጠ። የሲቪል ማህበረሰቦች ድርጅቶች ባለስልጣናቶች የትግራይ ልማት ማህበር ትልማ በቅርቡ በመቀሌ ከተማ ያካሄደው አስራ ሁለተኛ ጠቅላላ ጉባኤ በከፍተኛ አፈጻጸም ችግር ምክንያት ነው መጠናቀቁ የተገለጸው። በተለይ የስራ አመራር ቦርዱ አመራሮች ለመምረጥ በተደረገው ጥረት ላይ በተፈጠረ አለመግባባት ጉባኤው ያለ ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ እንዲካሄድ ትእዛዝ አስተላልፈዋል። ባለስልጣኑ ባወጣው መግለጫ እንዳመለከተው ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ግልጽ የሆኑ ችግሮች የታዩበት ሲሆን፣ ይህ ጉዳይ ለትልማ አመራሮች በተደጋጋሚ ቢገለጽም ጉባኤው በዚህ ችግር ቀጥሏል ነው የተባለው። የጉባኤው መጨረሻ አጀንዳ የነበረው የስራ አመራር ቦርድ ምርጫ ላይ ተሳታፊዎች መካከል መግባባት ሳይፈጠር በመቅረቱ ጉባኤው ያለስምምነት የተቋረጠ ሲሆን የተወሰኑ ተሳታፊዎችም ጉባኤውን ጥለው መውጣታቸው ነው የተገለጸው። ባለስልጣኑ ይህን ሁኔታ ማህበሩ ወደ ማከፋፈል ሊያመራ ለህብረተሰቡ የሚሰጠው ጥቅም ሊያስተጓጉል እንደሚችል በመገንዘብ የስራ አመራር ቦርዱ ምርጫ በአስቸኳይ እንዲስተካከልና አስፈላጊ የሆኑ እርማቶች እንዲያደርጉ ባለስልጣኑ አሳስበዋል። ይህን ተከትሎ ነው ከዚህ ቀደም በተካሄደው ምርጫ ላይ በተያያዘ ስራዎችም ላይ ማናቸውንም ተግባር በባለስልጣኑ ዘንድ እውቅና እንደሌላቸው በግልጽ ያሳወቀው ባለስልጣኑ የትን ማስራ ሁለተኛ ጠቅላላ ጉባኤን የስራ አመራር ምርጫ ቦርድ ግፊት በማድረግ እውቅና እንደሌለውና ተቀባይነት እንደሌለው አጽንቶ ሰጥቶበታል። ከዚህ የቦርዱ ምርጫ ጋር ተያይዞ የሚከናወን ማንኛቸውም ተግባራት፣ የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎችም በግ እንደሚያስጠይቁ ገልጸዋል። ይህን በሚያደርጉትም ላይ እርምጃ እንወስዳለን ሲሉም አክለው ገልጸዋል ከፍተኛው የመንግስት ባለስልጣን ወደ ጦርነት እንደሚገቡ ወይም መቀላቀላቸው ተገለጸ። በቅርቡ ነው ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ ያወጁት የአፋር ክልል ምክር ቤት አባል የክልሉ እንስሳትና ተፈጥሮ ሃብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ናቸው። ከነአጃቢዎቻቸው የክልሉ መድቦላቸው የነበረውን ተሽከርካሪ ሾፌርና ይዘው ወደ ኤርትራ መኮብላላቸው የታወቀው አሁን ወደ ጦርነት ገብቻለሁ ሲሉም በይፋ አሳውቀዋል። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ ክልል አንድነት አቤታዊ ግንባር አብአአግ የትጥቅ ትግል የሚያካሄደው ድርጅት አቋቁሚያለሁ ሲሉም ነው የገለጹት። አሁን ትግሉን አጠናክረን እንቀጥላለን ሲሉ አሳውቀዋል። በኢሳያስ አፈወርቅ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ከኮረፈ በኋላ በሁለቱም ሀገራት ውጥረት ያየለ ሲሆን የኤርትራ መንግስት በኢትዮጵያ ኮረፉ ቡድኖችን በማሰባሰብ ላይ እንደሚገኝ ነው የሚያሳዩት መረጃዎች የሚያመላክቱት። በጉዳዩ ላይ እስካሁን በአፋር ክልል መንግስት ሆነ በፌደራል መንግስት በኩል እየተገለጸ አንዳችም ነገር የለም። ትግራይ ህዋት፣ አደራዳሪዎች ትጥቁን ፍቱ ከማለት ውጭ ስምምነቱን በጥቅል እንዲፈጸም ያሳየው ዝግጅነት ውስን ነው ሲል ተጨ ህዝባዊ ወያኔ የዋርነት ትግራይ ህዋት የፕሪቶሪያን ስምምነት አደራዳሪዎች ትጥቁን ፍቱ ከማለት ውጭ ስምምነቱ በፓኬጅ በጥቅሉ እንዲፈጸም ያሳየው ዝግጅት ውስን ነው ሲል ነው ትችቱን ያቀረበው። ብሔራዊ አንድነታችን ለዓላዊነታችን ለማስጠበቅ በሚል መሪ ቃል የፓርቲው 1337 የሚሆኑ ከፍተኛና መካከለኛ መራ የተሳተፉበት በተባለው እና ከመያዝ 23 እስከ መያዝ 25 2017 ዓ በተካሄደው ስብሰባ ማገባዳጃ ላይ ነው ባለሶስት የአቋም መግለጫ ያወጡት። አቋሙን ካንጸባረቀባቸው ጉዳዮች አንዱ የፕሪቶሪያ ሰላም ስምምነት አንዱ ሲሆን፣ ሙሉ በሙሉ አልተተገበረም ሲል በመግለጽ ላለመተግበሩ ሶስት ምክንያቶችንም ነው አክለው ያስገመጠው ይህ እንዳይሆን እንቅፋቶች የፈጠሩ አካላቶች አሉ። የስካል ተስተካከለ ድረስ ችግሮቹ አሁንም እየበዙ ይሄዳሉ ሲሉ ነው የተቹበት። ይህ መደረግ የለበትም መስተካከል ያለባቸው ጉዳዮች እስካሁን አልተስተካከሉም ሲል ነው የተቻው። በተለይም አቶ ጌታቸው ረዳ የተመራ ጊዜ አስተዳደር ተቆጣጥሮት የነበረውን የፓርቲውን አንዱኛው ቡድን በመጀመሪያ ምክንያት ያስቀመጠው መግለጫ በሁለተኛ ደረጃ ደግሞ የኢትዮጵያ መንግስት በኩል ስምንን ለማስፈጸም ቁርጠኛ አለመሆኑን ነው ያሳወቀው። ሌላው በአቋም መግለጫቸው ላይ እንዳሳወቁት ከሆነ ይህ ተገቢነት የሌለው አሰራር እየተሰራ በተደጋጋሚ ጊዜያቶች የክልሉን ህዝብ አደጋ ውስጥ ጥሎታል ብለዋል። በተለይም በአቋም መግለጫው የተካተተው ነጥብ ደግሞ የፓርቲው እውቅና የተመለከተ ሲሆን እውቅና የሚወስነው ነው በትግራይ ህዝብ ነው ብየነማም ነው ሲል ገልጿል። በፕሪቶሪያ ስምምነት መሰረትም ህዝባዊ ህጋዊ ሰውነቱን ወደ ነበርነት እንዲመለስም ጥሪ ያቀርባሉ። ይህ የማይሆን ከሆነ አሁንም አደጋዎቹ የከፉ ሊሆኑ እንደሚችሉም አስጠንቅቀዋል። አሁን ወደ ውጭ ዜና እንሄዳለን። ዓለም አቀፉ የፍትህ ፍርድ ቤት የሱዳንን ክስ ውድቅ አደረገው። ሱዳን በተባበሩት አረብ ኢሚሬቶች በሰው ዘር ማጥፋት ወንጀል ተባብራቸዋል ብላ ከወራት በፊት መክሰሷ የሚታወስ ሲሆን ፍርድ ቤቱ ጉዳዩን ለመመልከት የሚያስችልበት ስልጣን የለኝም የሚል ክሱን ውድቅ አድርጎታል። ይህንን ክስ አልመለከትም የማየትም ኃላፊነት የለብኝም ሲል ነው ውድቅ ያደረገው። በፍርድ ቤቱ በኩል በተለይም በወንጀሉ እንዳልተሳተፈች ስትገልጽ የቆየችው የተባበሩት አረብ ኤምሬት የህግ ክርክር ድል ማግኘቷን ስትገልጽ በጣም ኮርቻለሁ ነው ያለችው። ውጤታማም በመሆኑ ምክንያት በተለይም የህግ ክርክሩ ድል ማግኘቷን የገለጸችው በተለይም በመጀመሪያ መሰረተ ቢስ ነበር ክሱ ብላለች። ፍርድ ቤቱ አስራ አራት ለሁለት በሆነ ድምፅ ነው የሱዳንን ክስ ሳይቀበል እንደቀረ የገለጠው በጉዳዩ ላይ ውሳኔ ሳይሰጥም እንደቀረ ነው እየተዘገበው። ያልሆነና ያልተስተካከለ ክሶችን በመስረት የሀገርን ስምና ክብር ለማጥፋት የሚደረገው እንቅስቃሴ ውጤት የለውም ብላለች ሱዳን። ሱዳን በኢትዮጵያ ለምትገዛው የኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች ሀገሪቱ የኤነርጂ ሚኒስትር ማረጋገጫቸውን የሱዳን ዜና ምንጮች ገለጡ። ኢትዮጵያ ሱዳን ጦርነት ላይ እንዳለች የኤሌክትሪክ ኃይል ስታቀርበው ቆይቷም አይዘነጋም። ሆኖም የሱዳን ባለፉት ሁለት ዓመታት ከኢትዮጵያ ለገዛችው የኤሌክትሪክ ኃይል ገንዘቡን እንዳልከፈለችና ወደ ሱዳን የሚላከው የኤሌክትሪክ ኃይል መቀነሱ የኢትዮጵያ ባለስልጣን ከአሁን ቀደም ተናግረው እንደነበረ አይዘነጋም። አቅም የለኝም ለመክፈልም ነው ያለችው። ይሁን እንጂ ምንም ምንም ይህን እዳዋን የመክፈል ግዴታ እንዳለባት ነው የተገለጸው። ማድረግ የሚገባቸውን ጉዳዮች የማድረግ ኃላፊነትና ግዴታ የራሳቸው እንደሆነ ማሳውቀዋል። በተለይም ይህ ሱዳን ከግብፅ ሦስት መቶ ሜጋት ኤሌክትሪክ ኃይል ለማግኘት የሚያስችላትን የፕሮጀክት በመገንባት ላይ እንዳለችም ነው የተገለጸው። የኢትዮጵያ ኤሌክትሪክ ኃይል የምትገዛው ሌላው ከጅቡቲ በታዳሽ ኃይል ራሷን እንድትችል የቴክኒክ ድጋፍ በማድረግም ላይ እንዳለችም ተገልጿል። ካፒቴን ትራኦ ፑቲን በላከው ኤርፎርስ አውሮፕላን ወደ ራሽያ አቅንተው ጀነራል ላንግሌ ደግሞ ወደ አይቮሪ ኮስት መጓዛቸው ተገለጠ። የቡርኪና ፋሶ መሪ የካፒቴን ትራኦሪ ወቅታዊ አቋም ያልወደደችው አሜሪካ የአሜሪካን የአፍሪካ ኮማንደር ጀነራል የሆኑትን ማይክል ላንግሌን ወደ ቡርኪና ፋሶ ጎረቤት ሀገር ወደ ሆነችው አይቮሪኮስት መላክ ነው የተገለጠው። ወዴትም ቢላክ ወዴትም እኛ ወደኋላ የምንመለስበት አንድም ጉዳይ የለም ሲሉ ነው በተለይም የጅቡቲ የናይጄሪያ፣ የኡጋንዳ፣ የሊቢያ፣ በተለያዩ ሀገራቶች በአፍሪካ ጉዳይ ጣልቃ በመግባት የሚሰሩ ስራዎችን ምንም ወደኋላ አያስመልሰኝም ሲል ቡርኪናፋሶ ባለስልጣን ገልጠዋል። ካፒቴን ትራኦ የቡርኪና ፋሶ የወርቅ ክምችት ለግል ጥቅም እየዋለ ነው ብለው ከቀናት በፊት የተናገሩት ማይክል ላንድ ወደ አይቮሪኮስት መሄዳቸው ብዙዎችንም አነጋጋሪ አድርጎታል። ጀነራሉ በአይቮሪኮስት ቆይታቸው በአይቮሪኮስት የመከላከያ ሚኒስትር ኦትራ እና በከፍተኛ ወታደራዊ መሪዎች ጋር ተገናኝተው እንደተወያዩ ታውቋል። በውይይታቸው በምዕራቦች በኩል እየተደረገው የአሜሪካንን የሚያሰቡ የሽብር ውድሮችን ለመከላከል ቁርጠኛ አቋም እንዳላትም ነው ያሳሰቡት። ከዚሁ ጋር በተያያዘ ዜና። ጀነራል ማይክል ላንግድ ወደ ቨሪኮ ሲገቡ ካፒቴን ትራወሪ ደግሞ የሁለተኛው ዓለም ጦርነት ማክተሚያን ለመዘክር ነው ወደ ሩሲያ ተዘጋጅቶ ፕሮግራም ለመታደብ የሄዱት። ፑቲንም በላኩት ኤርፎርስ አንድ አውሮፕላን ወደ ሩሲያ አቀንተው በሳንካራ ዓለም አቀፍ አየር ማረፊያ በርካታ ሰዎች ተገኝተው ሽኝትም እንዳደረጉላቸው ታውቋል። በተደጋጋሚ ጊዜያቶች በተለይ የቡርኪናፋሶን መንግስት ጉዳት ለማድረስ የሚደረገው ጥረት ከዚህ በኋላ ውጤት አይኖረም ሲባል ተገልጿል። ጅቡቲ የታጁራን ወደብ ከሳውዲ አረቢያ መስጠቷ ተገለጸ። ለሳውዲ አረቢያ ያስረከበችው የታጁራ ወደብ አሁን ኢትዮጵያን አስደንግጧታ ነው የተባለው ጅቡቲ የኢትዮጵያ እንድትጠቀምበት የማስተዳደር ውክልና ለመስጠት ዝግጁ ነኝ በማለት በተደጋጋሚ ስጋት የነበረው የታጅራ ወደብ የማስተዳደር ስልጣን ዋና ጽህፈት ቤቱ ጅዳ ሳውዲ አረቢያ ላደረገው ሬድሲ ጌትዌይ ተርሚናል አርኤስጂቲ ለተባለ ኩባንያ ማስተላለፏ ነው የታወቀው። የኤርትራ መንግስትም አርኤስጂቲ የአሰብን ወደብ ለ50 ዓመታት ያለምንም ክፍያ አልምቶ እንዲጠቀምበት ለማግባባት ከፍተኛ ያሉትን የመንግስት ልዑካን በተደጋጋሚ ነው ሪያድ እና ጅዳ በመላክ ልመና ቢያቀርቡም፣ የተቋሙ አመራሮች የኢትዮጵያ ባለቤትነት ጥያቄ እያቀረበች ባለችበት ወደብ ላይ ኢንቨስት ማድረግ ሆነ ኢትዮጵያ ካልተጠቀመችበት አንዳችም አይነት ፋይዳ የሌለው የአሰብ ወደብን ማስተዳደር ቀርቶ በባለቤትነት መውሰድ አክሳሪ ነው ላለች። በዚህም መሰረት በወቅቱ የተለያዩ ጉዳዮችን መገለጹም አይዘነጋም። የታጁራ ነው ወደብ በተመለከተ ሳውዲ አረቢያ አሁንም እየተጠቀመችበት የምትገኘው ኢትዮጵያ ከፍተኛ ገቢ እንደምታስገኝላትን በመገንዘብ እንደሆነ ነው ይህ የተገለጸው የታጁራ ወደብ የተገነባው በተለይም በጅቡቲ ወደብ ከኢትዮጵያ ወጪ ገቢ ንግድ ለማስተናገድ ከአቅሙ በላይ በመሆኑ ሲሆን አሁን ወደቡን የማስተዳደር ውል ከጅቡቲ ወደብ አስተዳደር ባለስልጣን ጋር ያሳሰረው አርኤስጂቲ የኢትዮጵያ የገቢና የውጭ ንግድ ማቀላጠፊያ ከፍተኛ ትርፍ ለማግኘት ማቀዱን የወጡ ዘገባዎች ያመላክታሉ። ኬንያ ዊሊያም ሮቶ የጫማ ድብደባ እንደደረሰባቸው ተገለጠ። የኬንያ መንግስት ነው በተለይ በሁለት በተካሄደው ህዝባዊ ስብሰባ ላይ በሀገሪቱ ፕሬዝዳንት ዊሊያም ሮቶ ጫማ የተወረወረባቸው መሆኑ ተገለጸው። ክስተቱን አሳፋሪ ብለውታል። ብዙዎቹ ለሮቶ ይህንን ማድረግ አይገባም ነበር ሲሉ ነው የገለጡት። በሰፊው የተጋሩበት ተንቀሳቃሽ ምስል እንደሚያሳየው ከሆነ ፕሬዚዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉት በግራ እጃቸው ሲመጣም በምስል ታይቷል። ሮቶ ሀገራቸውን ለማሳደግ ከፍተኛ ጥረት እያደረጉ ባለበት በዚህ ወቅት እንደነዚህ አይነት ነገር መከሰታቸው ነውር እየተሞላበትም ብለው ብዙዎቹ ትችት አቅርበበታል። መደረግ የማይገባቸው ድርጊቶች ናቸው እየተፈጸሙት ሲሉ ተችተውታል። አሜሪካ አሜሪካ አንድ ሺህ ዶላር እከፍላለሁ በሰላም ወደ ሀገራቸው ለሚሄዱ ስደተኞች ስትል ገለጠች። የትራምፕ አስተዳደር ነው ወደ ትውልድ ሀገራቸው ለሚመለሱ ለእያንዳንዳቸው ሰነድ አልባ ስደተኞች ለጉዞ የሚሆን አንድ ሺህ ዶላር እንደሚሰጥ የገለጠው የሀገር መከላከያ ደህንነት ፀሐፊ ክርስቶፍ ኖም ዚህ በሀገር ውስጥ መንገድ ከሆናቸው ራስን ማፈናቀል ምርጡና የደህንነቱ የተጠበቀ ወጪ ቆጣቢ መንገድ ነው ሲሉ ነው የተናገሩት። በፈቃዳቸው ለሚባረሩ ሰዎች የሚሰጥ አንድ ሺህ ዶላር አበርና የአየር ትራንስፖርት ዋጋ በግዴታ ከምናባረረው ዋጋ ያነሰ ነው ብለዋል። ኤጀንሲው ከሰነድ የሌለው ሰው በቁጥጥር ስር መዋል እና የማምጣት አማካይ ወጪው በአሁኑ ሰዓት እስከ 17 ዶላር እንደሚደርስ ተገልጧል። ስለሆነም በተለይም አንድ ሺህ ዶላራችሁን ተቀብላችሁ በሰላም ወደ ሀገራችሁ እንድትሄዱ ስትል አሜሪካ ጠይቃለች። እስራኤል፣ የእስራኤል አየር ኃይል በየመን ወደብ ላይ ከፍተኛ ጥቃት መፈጸሙ ተገለጸ። ጥቃቱ የተፈጸመው ሆዲዳ ተብሎ የሚጠራው ወደብ ላይ ሲሆን ሰላሳ የጦር አውሮፕላኖች አይሮፕላኖች ተሳትፈውበታል። የኮንክሪት ፋብሪካ እና እቃዎችን ለማውረድ የሚያገለግሉ መርከቦች መቆሚያ ኢላማ ያደረገ መሆኑ ነው የተገለጸው። እስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእሁቱ አማጽያን የተተኮሰው ሚሳይል የእስራኤል ዋና አውሮፕላን ማረፊያ አካባቢው ከመታ በኋላ ነው በታጣቂ ቡድኑ ላይ የአጸፋ እርምጃ እንደሚወስዱ ቃል ገብተው እንደነበረ አይዘነጋም። እስራኤልን ደፍሮ ማንም የሚቀመጥ የለም ሲሉ ነው የገለጹት። እርምጃችንን አጠንክረን ወስደናል። ከዚህ ወደኋላ የሚያስመልሰን ነገር የለም። አሁንም ወደፊት እርምጃችን ይቀጥላል ሲሉ ነው የገለጹት ኔታናሁ እስራኤል መከላከያ ሚኒስትርም በበኩሉ በእስራኤል ከታዘዙ እስራኤል ከታዝ በበኩላቸው የሚመታን ሁሉ ሰባት ጥፍ እንመተዋለን በማለት ለጥቃቱ ምላሽ መስጠታቸው ነው የገለጹት። ኔታንያሁ በኋላ በሰጡት መግለጫ የወቲዎች ጥቃት ከኢራን የመነጨ ነው ሲሉ አገራቸው ለወቲ ጥቃት ምላሽ እንደምሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ሲሉም አክለው ተናግረዋል። ክማንት መልካቾቻችን እና አድማጮቻችን ለአሁን ያቀረብኩላችሁ የዘውዱ ሾው ዜናዎችን እነዚህን ይመስሉ ነበረ በቀጣይ በምን በምናቀርበው ዝግጅት ላይ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። መልካም ጊዜ።